የተለያዩ የዓለም ሀገራት በመከላከያ ተቋማቸው የኢንተርፕሪነርሺፕ እና ኢኖቬሽን ማዕከል በመገንባት ተቋማቱ የፈጠራና ምርምር ማዕከል እንዲሆኑ አስችለዋል። በዚህም የመከላከያን የማድረግ አቅምና ዝግጁነት በማጠናከር ብሎም የፈጠራ ዝንባሌና ክህሎትን በማሳደግ አዳዲስ ቴክኖሎጂዎችን በማጎልበት የተቋማቱን ውስጣዊ አቅም አጠናክረዋል። ኢትዮጵያ ግን ላለፉት በርካታ ዓመታት ለመሰለ እርምጃ ያልታደለች ሲሆን፣ ከለውጡ የደጅ ጅማሮ ወዲህ ግን በተቋሙ ላይ ከፍተኛ የሪፎርም ተግባራት ሲወሰዱ ቆይተዋል። የኢንተርፕሪነርሺፕ እና ኢኖቬሽን ማዕከል ምስረታ ደግሞ ከተወሰዱ የሪፎርም እርምጃዎች ምርምጃዎች የሚጠቀስ ነው። ማከሉ በክብሪት የተሰናበቱ እንዲሁም ከፍተኛ አካል ጉዳት ለደረሰባቸው የቀድሞ መከላከያ ሰራዊት አባላት ትልቅ ተስፋ ሰጪ ሲሆን ከወዲሁም የተሰዉ የሰራዊት አባል ቤተሰቦችንም ራሳቸውን ችለው ስራ ፈጣሪ እንዲሆኑ እያገዛቸው ይገኛል። ባለቤት ማጣት ቀላል አይደለም፣ ከባድ ነውና በዛ ህይወት ይቀጥላል ብለን አስበና እና በዛ ወቅት ነው ዶክተር ሀሰን ሁሴን ዲያንትን ከሰለጠነን ስድስት ቀን ስልጠና ከሰጠን በኋላ የስነ ልቦና ከዛ ስለ ርግድ ስልጠና ሰጠን። ከዛ በኋላ ወደ መቶ ምናምን ሴቶች ስልጠና የወሰድ ነው። ከነዛ ውስጥ አስር ነው አስራ አምስት ሴቶች ወሰደን በጽዳት ስራ እየሰራን ልጆቻችንን እያስተዳደርን ነው። መጀመሪያ የነበረው ቻሌንጅ በጣም ጥሩ አልነበረም። አሁን ግን እግዚአብሔር ይመስገን አንድ አመት ሆኖናል። በጣም ደስ ብሎን ስራ ሰርተን እየገባን ነው። መጀመሪያ ልጆቻችንም እኛም ተጨንቀን ነበር። አሁን ግን እግዚአብሔር መስገን ደስ የሚል ለእኛ ግዞናል። ስንት እንደኛ ደግሞ የተጎዱ በየቤቱ አለ። እንደ እነሱ ደግሞ እንደኛ እንደ አነሳን እነሱ ደግሞ ቢያነሳቸው ባይ ነኝ። እንደኛ የተጎዱ የሞቱ ስለሆኑ ስንት በየቤቱ በሽተኛ ልጆች ያዙ አሉ እና ቢታዩ ትልቅ ተስፋ ያለው ይመስለኛል። በማዕከሉ መስረታ ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሀገሪቱ መከላከያ ሰራዊት የፖለቲከኞች መሳሪያ እንዳይሆንና ተልዕኮውን ብቻ ፈጻሚ እንዲሆን ባለፉት ዓመታት ጠንካራ ስራ ሲሰራ መቆየቱን አንስተዋል። በተጨባጭ የፈጠርነው ሰራዊት አገራዊ ሰራዊት ሆኗል፣ በአስተሳሰቡ ማለት ነው። ሁለተኛ አደራጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልዕኮ በሚመች ተቀይሯል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዛሬ ያለን ከለውጥ በፊት የነበረን ትጥቅ አንድ አይነት አይደለም። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። ይህ የመከላከያ ሰራዊት የኢንተርፕርነርሺፕ እና ኢኖቬሽን ማዕከል መመስረቱ ደግሞ በእርግጥም ሰራዊቱ በተልእኮ ላይ እንዲያተኩር የሚያስችልና የተለያዩ ክህሎቶችንም እንዲያዳብርበት የሚረዳው ነው ብለዋል። የኢንተርፕርነርሺፕ እንደ ኢኖቬሽን ማዕከል የሚባል ፈጥረን የሰራዊቱ ቤተሰቦች እና ሰራዊቱ ራሱ እየሰለጠነ የስራ እድል እየተፈጠረለት እየተደራጀ ምርታማ ዜጋ እንዲሆን ተስፋ እንዳይቆርጥ አገራችን አለሁልህ እንድትለው የማድረግ ስራ ነው። የመከላከያ ሚኒስትር ኢንጂነር አሻ መሀመድ በበኩላቸው የማዕከሉ ምስረታ በመከላከያ ሰራዊት ጉዞ ትልቅ የታሪክ ምዕራፍ ላይ የሚቀመጥና የሪፎርሙ አንዱ አካል ነው ብለዋል። የዚህ ማዕከል መመስረት ለሰራዊታችን አባላት እንደ ሽልማት የሚሰጥም አይደለም። ምንም አይነት መዋቅራዊ የሆነ ስጦታ ለሀገራችን በጽናት ለቆሙት የሰራዊታችን አባላት እዳ መክፈል አይቻልም። የሰራዊታችን አባላት ደማቸውን ላባቸውንና የመጨረሻ እስትንፋሳቸውንም ጭምር በመስጠት ለአገር መኖር ምን ማለት እንደሆነ በተግባር ያሳዩን ጀግኖቻችን ናቸው። በመሆኑም ይህን ክቡር መስዋዕትነት በማስታወስ ብቻ ሳይሆን ተግባራዊ በሚሆን መልኩ ሀገር ምላሿን የሰጠችበት ምዕራፍ ነው ብዬ እወስዳለሁ። የማዕከሉ መመስረት ሀገር መስዋዕትነት የከፈሉ የሰራዊት አባላትን በማስታወስ ብቻ ሳይሆን ተግባራዊ በሚሆን መልኩ ምላሿን የሰጠችበት ነው ሲሉም ገልጸዋል። የሰራዊቱ አባላት ከውትድርና መልስ ሀገራቸውን እንዲገነቡና ቤተሰቦቻቸውንም እንዲደግፉ የሚያስችላቸው ስለመሆኑም አንስተዋል። በውትድርና ሕይወት ውስጥ የተፈጠሩ እሴቶች፣ ችግሮችን የማሸነፍ ጥበብ፣ ጥልቅ የኃላፊነት ስሜት፣ የማይናወጥ ጽናት፣ ሙያዊ ብቃት ከሰራዊት ውጭ በሚኖረው የሲቪል ህይወትና አገልግሎት ይበልጥ ጎርምቶና ፍሬ አፍርቶ እንዲታይ ማድረግ ነው። በመሆኑም በዚህ ማዕከል መመስረት የሰራዊታችን አባላትን እምቅ የስራ ፈጠራ አቅማቸውንና ችሎታቸውን የሚያወጣ የተደበቀ የፈጠራ ባለቤትነታቸውን የሚያጎላ፣ እንዲሁም ራሳቸውንና ቤተሰቦቻቸውን ቋሚ ከቋሚ ተጧሪነት በማላቀቅ ለሀገራችን እድገትና ብልጽግና ትልቅ አቅም የሚሆኑበት እድል በማመቻቸት ለሌላ ተልእኮ ዝግጁ የሚሆኑበት ምዕራፍ ነው። ማዕከሉ ውጤታማ እንዲሆን የመንግስት ተቋማት፣ የግል ልማት ድርጅቶች፣ የገንዘብና አገልግሎት ሰጪ ተቋማት እንዲሁም ሌሎች ተቋማትም ለማዕከሉ ስኬታማነት የበኩላቸውን ሚና መወጣት እንዳለባቸውም ተመላክቷል።